መድብል እንግዲህ ኤፍራታ የመረዘችውን መርዝ አውቁ። እንዲሁም ደግሞ እኔ ከሰር ስወጣ በጣም የራሴ ህይወት አለው ብዬ ከህጻኖች ተስፋ አድርጌ ትዳርም ልጆችም ወለጀ የምኖር መስሎኝ ነበር ያለው። እንግዲህ ከመጠጣቱ በፊት እየተቀደለትን የመርዝ ጽዋ ስለ ህይወቱ አንዳንድ ነገሮችን እያወራት ነበር። በዛ መካከል እንግዲህ ኤፍራታ በጉጉት እያዳመጠችው ነበረ። ግን እስር ቤት ስወጣ በጣም እዚህ ያለው ህይወት እየተስተካከለ እያማረ ይሆናል ብዬ አስቤ ነበር። ግን ደግሞ እንዳሰብኩት ምንም የደሌ ነገር የለም። የእስር ቤት ቆይታ የራሱ ይናፍቀኛል። አሁን ባልወጣሁ የምልበት ቀናቶችም እየበዙ ነው ይላታል። ኤፍራትም እንግዲህ ለምን እንደዛ አልክ በማለት ጠይቀዋለች። እሱም እንግዲህ በቃ እንዳልኩት ነው። ከዚህ ከወጣው በኋላ አንድ ችግሮችን አለፍ ከወጣው ዘንድ ሌላኛው ችግር ተከትሎ ይመጣል እና በዚህ መካከል እንደዚህ ባልወጣው ብዬ ተመኘው በማለት የያዘውን እንግዲህ የመርዝ ወይም ደግሞ ነፍሱ ልትወጣ ወጣ እንግዲህ ወይም ያችን መርዝ ቢጠጣት እንደሚሞት በቅጽበት የተቀደለትን ጽዋ ይዞ ነበር። እንደዛም ያናገራት ይሁን እንጂ ኤፍራታን ብዬ እየተርበተበተች ታዲያ መድብል ለምን አልጀምርም? አሁን እኮ አዲስ ሰው እራሱ መጀመር ትችላለሽ ትለዋለች። እሱም እንግዲህ ልክነሽ ግን ያንቺ ኃላፊነት ይኖርበታል እኔ አዲስ ህይወት ለመኖር እና ለመጀመር አንቺን መጀመሪያ ማገዝ ይኖርብሻል። ስለዚህ ስለ አንቺ ያው አንቺ ብትሆኝ ሌሎች እናት እያለ ሲያናግራት ነበረ። በዚህ የተነሳ በጣም ተርበተበታለች። ይሁን እንጂ ስልኳ በድንገት ይደወላል። ወዲያውኑ ዝና እንደሆነ የጠረጠረና እንግዲህ የተቀዳለትን ብርጭቆ መርዝ ቁጭ ያረግና፣ እሺ ማን የደወለው ዝና ነው ይላታል። እሷም እንግዲህ ሳትዋሸው በአሁኑ ያው ምንም እኳ ልትገለጽ ብትሞክርም ግን ደግሞ ሰዓት ዋሽ እሱ እንደደወለ ነግረዋለች። ምን ብሎች ነው? እንዴት ከዳሽኝ? የፍራታ ኤፋታ እኔ እያመንጎሽ አሁን እዚህ ቤት ውስጥ ሰተት ብዬሽ ስለመጣሁና አምኜሽ ስለመጣሁ ብቻ ይገባኛል ወይ? ይሄ መርዝ ለኔ አይገባኝም ይላታል ማለት ነው። እሷም እንግዲህ ይቅርታ፣ በጣም አስገድዶ ወይ እንወገልሻለሁ ብሎ አስፈራርቶ ነው ትለዋለች። እሱም እሺ በማለት ይኸው ብቻዋ ብዙ ነገሮችን አስፈራርቷታል። እሱ በግልሽ ራሱ ምን እገልሻለሁ፣ ስለዚህ ጥንቃቄ አድርጌ ይላታል። ምን ብለሽ ነው ይላታና አንድ በአንድ እንኪ ጠጭ ይላታል። እንግዲህ ለእሱ የተቀደውን እራስሽ ጠጭ ወስኪ፣ እኔ ጠጣ ጠጣ ይል ስትገባ እንትን ነበረ በቃ ጠጭ ይላት እና ለመጠጣት እንቢ ትላለች። እንዲህ ለራሱ ዝና ሰጥቶኛል በማለት እንግዲህ ራሷን ታጋለጣለች ማለት ነው። በዚህ መካከል እንግዲህ ወይኔ በቃ ወይኔ መድብል በላሽን ሸወርሽ ወይ በማለት ይጮ ባንድ ዝና ያላትን ነገር ለመድብል ነግረዋለች። መድብልም እሽ እኔ መድብል አይደለውም። በሱችማ ለወድቀ ይገባም ጨዋታውን ወደ እኔ ጎል እናስገባውና እንቀይረዋለን ይላታል። ከዛ የእውነትም እንደሞተ አድርጋ ወዲያውኑ መርዙን ጠጥቶት እንደሞተ እና ለዝና ደውላ እባክህ ድረስ ልንየው ጠጥቶታል ሞቷል ሲላት እንግዲህ ዝና አይ አልሞተም፣ ግን ያው የሞተ ይመስላል ትለዋለች። ወዲያውኑ ዝና አይ ይፍረታም በዋትሳፕ ደውይልኝ ይላታል። ዋትሳፕ እንግዲህ ከደወለችለት በኋላ ሙቷ ላይ ብሎ ከጠየቀም አልሞተም ስትለው ፎቶ ላኪልኝ ይላታል። እንግዲህ ያው የሞተ ሰው አስመስላ ፎቶ እንድትልክለት ይጋብዛታል። ይሁን እንጂ ኤፍራታም ፎቶ ላክልኝ አለኝ ስትለው፣ ለመዲያ ምን ችግር አለው ያው ላኪለት፣ የሞተ ሰው መስዬ ፎቶ ነሳልሻለሁ ይላታል። ወዲያውኑ ቀጭ ቀጭ ታደርገዋለች። ከዛ አሁን ማህሌትን እልክልሻለሁ፣ አንቺና ማህሌት ወስዳችሁ ቆፍራችሁ ጉድጓድ ውስጥ ቅበሩት ይላቸዋል። እንግዲህ በዚህ መሀል ኤፍራታ በጣም እንደገዳት ታውቃለች ብዬ መጠለው እኔ ምን አገባኝ፣ ለምንድን ነው ወስደው ትለዋለች። እና ታዲያ እናንተ የገደላችሁትን ደም በእኔ ጅማ ሊቆሻ አይገባም ይላታል። ይሁን እንጂ መክዳት ነው እንዴ ትለዋለች? ታዲያስ እኔ አላውቅሽም አታውቂኝም ብሎ ሸመግለው፣ ወዲያውኑም ኤፍራታ በጣም ከርቷት ስለነበረ ይብል ካልመጣ ወይ ለፖሊስ ወይ ለቅዱስ ትናገራለ ትለዋለች። እንዲሁም ደግሞ ገና ነፍሱ ስላልወጣች እኔ ወደ ሆስፒታል ልወስደው ይችላለው ትላለ። ማለት ነው በእርግጠኝነት ይሞታል። ምክንያቱም የሰጠውት መድኃኒት በጣም ወዲያውን የሚገድል በማለት ይነግራታል። ይሁን እንጂ እሽ መጣት ለፖሊስ እንዳትጠቁም አለና ሰተት ብሎ መጣ። እንግዲህ በዚህ መካከል የፍራታን ደውሎ ጠብቄ ብሏታል። መሀሌትንም ስደውልልሽ ነይ ተዘጋጅተሽ ብሏታል። ማለት ነው መድብል ደግሞ መሀሌት ወደዛ ቤት እንድትመጣ አይፈልግም። መድብልም እንግዲህ ወዲያውኑ ሲደርስበት የደወልና የምልህን እቃዎች እያንዳንዱ ይይዛል። ዛሬ ዝናብ በእጃችን ውስጥ ይገባል በማለት የደወልለታል። እንግዲህ ሞገስ እና ዳጣ አንዳንድ እግሮች እያወሩ ነበሩ። ምግብ ምብላ ያስፈልገው ግን ደግሞ ገንዘብ የላቸውም። በተለይ ደግሞ ዶላ እዛ ባዶ ቤት ቁጭ ብላ ሰው ናፍቋት ማውራት ትፈልጋለች ግን ደግሞ ከማንጋ ታውራ ፈርተው እነሱ እስር ቤት ሆነዋል። እንግዲህ እስረኛ ሆነዋል። አንድ ይሁን እንጂ ከወጣ በኋላ አታስቢ ብሏት እንግዲህ አጽናንቷት ነው የወጣው። በሌላ በኩል እንግዲህ በቃ ወደ እነ ቅድስት እንሂድና ምግብ እንብላ ይላሉ። ከሄዱም በኋላ እንግዲህ ቅድስት ምግብ አለ ስትላት የለም ግን እንጀር አለ ወጥ የለም ትላታለች። የዳጣ በሆዷ አትደራደርም። እሺ በቃ ስሪ ትላታለች ማለት ነው። አሁን ውሃ ብትኖር ኖሮ እንዴት ነው በቃ እንጀራውን ብቻ ቅሪና እንብላ ነበር የምትለው ትላታለች። ቅድስትም ጓጓች ቆይች ውሃ ማናት? ለምን አታስተዋውቂኝ? ምን አይነት ብትሆን አለችት። እሷም በጣም ጥሩ እና የዋ ልጅ እንደሆነች ነገረቻት። በሌላ በኩል እንግዲህ የአደላላ የዳጣ ጓደኛ የሆነው በመንገድ ያገኛትና ቅድስትና ምሳሌን ምን ስንት ትሸጣለች ላታል እንግዲህ ምሳሌ ምሳሌ ስንት ትሸጣለች ብሎ ሲጠይቃት እንግዲህ አጀሪት ምንድን ነው ያለቻት ቅድስት፣ ልጅቷ እኮ በግ አይደለችም ስንት ነው የምትሸጠው የምትለው። ስለዚህ አትሸጥም ስነስርዓት የኖረት ትለዋለች። እና ታዲያ ባለፈው ልትሸጪልኝ የነበረው ጣም ወደዚህ ምሸት ልትሸጪልኝ ነው ሲላት፣ አይ ዳጣ ምንድን ነው ገንዘቡን አልሰጠችም ትለዋለች። ሰታኝ ያለው ይላል። ተጨማሪ ይፈልጋል እንግዲህ የደላላ ነገር ይሁን እንጂ በቃ የምትሸጨው ነገር ካለ ችግር የለም ደው ይልኝ ይላል። ወዲያውኑ ስልክ ይደውልላት እና ወደ ሰውዬው የሚሄድ ሰው አለ እባክህ በእኔ ቦታ ታክቶ ምናምን የሚሞት ሰው ይለዋል ደላላ። በጣም ያስቃል። ችግር የለም። ወደ ስዕል የሚወርሰ እኔ አመጣልሃለሁ አታስብ አለ ነበር። እንግዲህ ስልክ የዘጋበት ይሁን እንጂ እሺ በማለት እንግዲህ ደላለውም ያው ዘግቶታል። ቅድስትም በሁኔታው ተገድማ አየ ደላላ ነገር አለች። እንግዲህ ምሳሌም ወደ ቤቷ ተመልሳለች። ያው ዳላለውና ምሳሌ እንግዲህ ተባደዋል ማለት ይቻላል። ሲጠቃቀሙም ነበረ። እንግዲህ ወደ ቤት ከመጡ በኋላ ዳጣም ቁጭ ብላ ምግቧን ደረሰም ወይ በቃ ይቺ ምሳሌ ተኝታን የምትለው ትላለች ቅድስትም አራት ያተኛ እርሷ ስትተኛ አለኝ ከስልት ጠያቄ እንዴት እንደማርፍ ትላለች። ሞገስም እንግዲህ በጣም ታስቸግርሻለች ማለት ነው ይላታል። አዎ በጣም የምትጠይቀኝ ስለአባቷ አትለዋለች። ስለዚህ አይዞን ይላል። እንግዲህ ዝናም ወደ ኤፍራታ ቤት መጥቷል። እንግዲህ መድብልም ወደ አሁኑ አስመሰለ። ልክ እንደ ሞተ ሆኖ ራሱን ስቶ ያው ወድቆ ያገኘዋል። በር ይቆፈቁፋል። እየተንቀራፈፍሽ እየተንቀራፈብሽ እንዳታስበይኝ፣ ኤፍራታ ተሎ ከፈችላት። ምንም ነገር እንዳትይ ትንፈሽ ላለው ብትግን ሲጠርግ የገለሻለው ይላታል። ኤፍራታም የዛሬን ብቻ ከዚህ ቤት እንግዲህ ነፍሴ ተውጣ ቀን ይወጣልኝ እንጂ ምንም አላድርግም ትለዋለች። ይሆን እንጂ እሺ በማለት ሄዳ ከፈተችለት። ወዲያውኑ ዝና እንደገባ ሲያዩ መድብል ተዘሯል እንግዲህ ፍራሽ ላይ። ለካ ለዚህ ነበር ጉራ እያለ እንግዲህ የተለመደ ጉራውን ይዘራል። ግን ከመምጣቱ በፊት ለእንትና ለካ ደውሎለት መድብል እንደሞተ ነግሮታል። መድብል ሞቷል፣ ስለዚህ ኤፍራታንም የሚገልሰው ላክልኝ። ከዛ ከሞቱ በኋላ ደግሞ የሚቀበሩበት ጉድጓድ ነገር እንደዚህ ቆፍረው የሚቀበሩበትን አዘጋጅልኝ ይለዋል። ይላል ዝና ነፃ ነው መሆን ይፈለገው ሁሉን ነገር ያደርጋል። ከዛ ነፃ ይሆናል። ይሁን እንጂ ካሊፍን በጣም ጎበዝ እሷ ራሱ መሞት አለባት፣ ምክንያቱም ምስክር ናትኛ እንደገደል ነው ይለዋል። እሽ ይላል ማለት ነው። ይሁን እንጂ ከገባ በኋላ እንግዲህ ዝና ተዘሮ አይቶታል። ስለዚህ ሞቷል ብሎ ተንፋሹን ሊነካ ሲል የሆነ ሲያዳምጠው ትንፋሽ የለውም ብሎ ግን መድብን እየተነፈሰ እንደሆነ ሲያቅ ወዲያውኑ ቀረብ ብሎ ስለነበረ አንገቱን ያው ብሬ የሆነ ነገር ጠቅ ያደረገዋል። ወዲያውኑ ዝና ሄዶ ክርብት ይላል ማለት ነው። እንግዲህ መድበል የምትዋመዳ በጣም ገራሚ ነገር ነው። አንገታችሁ ላይ የምትመቱት ነገር አለ አይደል? ያንን ስትመቱ ምንም አታውቁትም፣ እንዳችሁ ውድቅ ነው የምትሉት። ስለዚህ ዝና ሄዶ ተዘርሯል። እፍራታ ተርበተበታች፣ ደነገጠች። በቃ የምትይዘው የምትጨብጠው ጠፍቷታል። ወዲያውኑ እንግዲህ ለሞገስ ደወለና ፍጠን መኪና ጣምናም የተባለውን መርፌ ማዞታል። ወዲያውኑ ይዞለት መጣ ዳጣ እኔ ብቻዬን አልሄድም ነይን እንሂድ፣ ብላት እንግዲህ ሞገስ አልሄድም በማለት ነበር የቀረችው። ይሁን እንጂ ከቀረችም በኋላ ብቻውን ሄድ እንዴ ወይኔ ስታስብ ነበረ። ካሰበችኝ በኋላ እንግዲህ የሆዷ በልጦባት ሞገስ እንድትከተል አለችው። ወዲያውኑ እንግዲህ ፈጠን ብለን የሆነ ነገር ማድረግ አለብን ይላሉ። ማለትም ወደዛ ቤት ከመጣች ችግር ነው የሚሆንባቸው። እንግዲህ ኤፍራታ ደውላ እንዳትመጣና ቤቱ ቁልፍ እንደሆነ ከገርሞ ከቤት እንደሌለች ሁላ ነግራት አለች። ስለዚህ ጠብቄ ትንሽ እንዳትመጭና አለቻት ግን ማሌት ከመጣሽ እርግጠኝነት ሩጣ ወይ ደግሞ ትናገራለች፣ ወይ ደግሞ የሆነ ነገር ትላለች፣ ወይ ደግሞ ማሌትን መድብል እንዳገዛት ለኤፍራታ ከተናገረች ሁሉም ነገር ምስጥሩ ይፋ ይሆንና ችግር ይሆናል። እንግዲህ የዛሬው ቪዲዮ ላይ የሚመስል ነበረ። መጨረሻቸው ምን ሊሆን ይችላል? ዝናን ከኤፍራታ ቤት ሊያስወጡት ይችላሉ ወይስ ደግሞ አያስወጡትም? እንግዲህ መድብል እኔ ማን ነኝ እኔ መድብል ነኝ እኔን አታውቁኝም በማለት እየፎከረ ነው። በሁለቶቹ መካከል ያለው ፉክክር በጣም ትልቅ ነገር ነው። ስለዚህ ዝና እንዴት ሊሆን ይችላል? በቀጣይ ቪዲዮ ምን ይሆናል? እስከዚያው መልካም ጊዜ ይሁንላችሁ።